ሰላም ሰላም የቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል ማለት ነው። ዛሬም አዲስ አዲስ ኢንፎርሜሽን አለኝ ማለት ነው። አዲስ ዩኒቨርሲቲ ጥሪ አድርጓል ማለት ነው። ስለዚህ አዲስ ዩኒቨርሲቲ ጥሪ ስላደረገ ከእናንተ የሚጠበቀው ምንድን ነው ካላችሁኝ፣ ፕሊስ እስቲ እኛን ስለሚያበረታታ ኮሜንት ላይ ብዙ ዩኒቨርሲቲ ጥሪ መች ነው የሚያደርገው ብላችሁ ትጠይቃላችሁ ማለት ነው። እኛም የሚያበረታታ እንደዚህ አይነት ኢንፎርሜሽን ፋስት እናደርሳችሁ። የሚጠቅመን አንድና አንድ ነገር ነው። ከሰብስክራይብ በታች አንድና አንድ ነገር ያለው ምንድነው ላይክ ማድረጋችሁ ነው። ይህ ይህም ቪዲዮ 500 ላይክ ከደረሰ ከሰዓታት በኋላ ጥሪ የሚያደርጉት ዩኒቨርሲቲ ከሰከንድ በሰከንድ ኢቨን እኔ ደግሞ ስለ ብዙ ጊዜ በዚህ ቀናቶች እየተመቸኝ አይደለም፣ በብዙ ነገራቶች ማለት ነው። ግን ኢንፎርሜሽኖች ይሄ ዩኒቨርሲቲ ራሱ ጥሪ ያደርገው ከደቂቃዎች በኋላ እያደረስኳችሁ ይገኛል። ፕሊዝ ይሄን ቪዲዮ 500 ላይክ አድርሱት። ሁላችሁም የኛ ዩኒቨርሲቲ ከሰዓታት በኋላ ሲጠራ ቶሎ ብለህ አናውንስመንት አድርገን በርታ ለምትሉ ከሆነ ሁላችሁም ይሄን ቪዲዮ 500 ላይክ አድርሱት። ፕሊዝ ፕሊዝ ነው ሙላችሁ። እናም ለዚህ ቻናል አዲስ ከሆናችሁ እኛ ቻናላችን ስለ ስተዲ ቲፕ ስለ ሪሚዲያል ፕሪፓሬሽን ፉል ምንሰጥ እንደዚሁም በቀናቶች እንደዚሁም በዩኒቨርሲቲ ሳትገቡ ፊት ምን ምን ማድረግ እንዳለባችሁ የተለያየ ቲፖች ምንሰጥ ቻናል ነው ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሁላችሁም ሰብስክራይብ ማድረግ እንደዚሁም ኖቲፊኬሽናል ኦን ማድረጋችሁን እናረሱ ብላለ ማለት ነው። ዛሬ ጥሪ ያደረገው ዩኒቨርሲቲ መቼ እንደሆነ እናያለን። አትቸኩሉ ፕሊዝ። ዲቴል ሁሉም ነገር ነገራችኋሉ ማለት ነው። እንደዚሁም ይህም ብቻ ማለት ስለማልፈልግ ከሰዓታት በኋላ ማለት ነው እስከ ሁለት ዩኒቨርሲቲ የሚያጠራበት ኦፖርቹኒቲ አንድ ዩኒቨርሲቲ ጠራ ማለት እኮ ለምሳሌ አንድ ዩኒቨርሲቲ ለምሳሌ ወሎ ጠራ ማለት ወሎ ብዙ ቻጅ ኮሙኒቲ ላይ እንዳላችሁ አውቃለሁ። ስለዚህ ሬዲ መሆናችሁን እንዳረሱ ማለት ነው። አዲስ ዩኒቨርሲቲ የጠራው ስሙ ማን ነው ካላችሁ ደባርቅ ዩኒቨርሲቲ ይባላል ማለት ነው። ይሄ ዩኒቨርሲቲ በ2018 ዓ.ም ተመረሰ ማለት ነው። በአቅም ማሻሻያ ሪሚዲያል ፕሮግራም ለተመደባችሁ አዲስ ተማሪዎች በሙሉ ይላል። የምዝገባ ቀን ህዳር 25 እና 26 በ2018 ዓ.ም እንደሁም በቅጣት ምዝገባ ማለት ነው ህዳር 29 ቀኝ 18 ዓመተ ምህረት መሆኑን እንገልጻለን ይላል ማለት ነው። ትምህርት የሚጀምሩ ደግሞ መች ነው ካላችሁኝ ዳር 29 2018 ዓመተ ምህረት መሆኑን እናሳውቃለን ይላል ማሳሰባ ይላል ማሳሰቡን ኡት የስምንተኛ እና የ12ተኛ ክፍል ሰርቲፊኬት ከ9 እስከ 12ተኛ ክፍል ትራንስክሪፕት የትምህርት መረጃዎች ዋና ዋና እና ዋና ዋና እና አንድ ፎቶኮፒ የማይመለስ የማይመለስ ማለት ነው ዋና ማለት ነው። ስለዚህ ምን አልኳችሁ? ቪዲዮ ሳልጨርስ በፊት ዩኒቨርሲቲ ጥሪ ሳትደረጉ በፊት ማወቅ ያለባቸው ስድስት ነገራቶች ብያለሁ፣ አይታችሁ ከራሱ እናንተ ዩኒቨርሲቲ ጥሪ መጠበቅ ያለባችሁ ያኛው ቪዲዮ ግቡና እዩ ፕሊዝ። በጣም ነው የሚጠቅማችሁ ስድስት ነገሮች ሜንሽን ቪዲዮ ነው እና እንቀጥልበት። መጠኑ ደግሞ ሶስት በአራት የሆነ አራት ጉርድ ፎቶግራፍ፣ የግብር ክፍያ መለያ ቁጥ አይታል ቲኒ ቲኒ አይታል ቲኒ ቢጭ ብያችዋለሁ እኮ ቲኒ የሚፈልጉት ዩኒቨርሲቲዎችን ሜንሽን አድርግላችሁ ነበር። ይህም ቲኒ ይፈልጋል ማለት ነው። አንሶላ ይላል ትራስ ልብስ ይላል ብርድ ልብስ እና የስፖርት ትጥቅ አሟልታችሁ እንድት እንድጠብቁን ይላል ማለት ነው። ምን መሰላችሁ፣ እዚህ ጋር ነው መናገር የሚፈልገው ነገር አለ ቲን ቁጥ የሚፈልጉት ማለት ነው። አይታችኋል ትምህርት ራሱ የምዝገባው ቀኑ ራሱ ምንድነው ህዳር 25 ማለት ዛሬ ህዳር 3 ነው። አራት ነው። ለዚህ ኮ ቲን ነምበሩ በጣም ጊዜ ይፈጃል ማለት ነው። ለዚህ ኮ ነው ቀድማቹ ቀድማቹ ብያለሁ ኮ ስድስት ነገራቶች ላይ ብዙ ነገር ሜንሽን አድርጋለሁ። ፕሊስ ያኛው ቪዲዮ በጣም ነው ሰጀስት ማድረጋችሁ፣ ግቡና እዩ። ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ከፈልጋችሁ ኮሜንት ላይ አስቀምጥላችኋለሁ እና ምንድነው ቲን ግዴታ ነው ይላል ማለት ነው። ቲን ማውጣት አለባችሁ እና ቀጣዮች ላይ ብዙ ነገር ሜንሽን አድርጓል ማለት ነው። ለምትወስዱት ፈተና ደግሞ የሚያግዛችሁ ማጣቀሻ ማለት ነው መጽሐፎች ማለት ነው። እኔ ም ሱ ሜንሽን አድርግላችኋል በጣም ከስድስት ነገራቶች ላይ እናንተን ይጠቅማል ብላችሁ የምታስቡት ኖትቡኮችን ብታመጡ ሰጀስት አደረጋችኋል አይታለሁ። ዩኒቨርሲቲም እኔ ያልኩትን ነው ደግሞ የነገራችሁ ያኛው ቪዲዮ ግቡናዩ እኔ ለራሴ አይደለም በጣም ይጠቅማችኋል። እንደዚሁም ከተጠቀሰው ማለት ነው ቀን ውጪ ዘግይታችሁ ሆኖ ቀድሞ የሚመጣው ተማሪ ማለት ነው የማናስተ የማናስተናግድ መሆኑን ገልጻለሁ። ለዚህ ኮ አይታችኋል ቶሎ ብዬ ነው ኢንፎርሜሽኑን ያደረስኳችሁ ማለት እናንተም ቶሎ ብላችሁ መመዝገብ አለባችሁ። ይሄ ቪዲዮ ያደረስኩላችሁ ቀን የምዝገባ ቀኑን አውቃችኋል ማለት ነው። መች ነው? ህዳር ሃያ አምስት እና ህዳር ሃያ ስድስት ነው። ኢንፎርሜሽኑ አናውንስመንት ማድረጋችሁ ተና ስለሆናችሁ ይሄን ቪዲዮ ከሰዓታት በኋላ ብዙ ቪዲዮ እንድሰራላችሁ ከፈለጋችሁ እኔንም እስቲ እንትን መች ብዙ ግን እና ማድረጉ አይቀርም ማለት ነው። በሌላ ቪዲዮ የዚህ ቻናል አለ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።